አይበጅም የሚል እንጂ ከተማችን ላይ መጥፎ ነገር መስራት የማይታሰብበት ጊዜ አላህ ያድርሰንና፣ ያው በቅርብ ጊዜ የዛ ባለቤት ነው። ምን ሆነው በድጋሜ ያጠር ለማድረግ ዛሬ ሀፍዛችሁ እዚህ በእኛ ፊት የምትመረቁ ሴቶች ልጆቻችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላሙ አለይኩም ወራህመቱላ ወበረካቱ። ቢስሚላሂ ራህማን ራሂም

ታላቅ የሴቶች የቁርአን ምረቃ ደስታችንን ለማካፈል ጥሪያችን አክብራችሁ በመገኘታችሁ ትልቅ ደስታ እንደተሰማን በእኔና በተመራቂ ተማሪዎች ለመግለጽ እወዳለሁ። ስሜ ሐሰን ዑመር መሐመድ እባላለሁ። የተወለድኩት ባቲ ከተማ ሲሆን የመርከዝ ሱመያ ስራ አስኪያጅ ነኝ። ቁርአን የሐፈዝኩት በ2009 ጀምሮ በ2010 ዓመተ ልደት አዲስ አበባ መርከዝ ኢብኑ ከሲር በሚባል የቁርአን ማዕከል ሲሆን ከአዲስ አበባ ወደ ትውልድ ሀገሬ ባቲ ከተማ ከተመለስኩ በኋላ መርከዝ የመክፈት ዓላማ ነበረኝ። ባቲ ላይ የወንዶች ሒፍዝ ማዕከል በየሁለት ዓመቱ ሲመረቁ ሳይ የሴቶች ብከፍት የሚል ሀሳብ አእምሮ ላይ ይመላለስ ነበር። እንደ አጋጣሚ ይህን ሀሳብ ለአንድ እህት ያቀረብኩላት፣ አልሐምዱሊላህ እሷ ጋር አብረን በመሆን መርከዘ ሱመያ ለመክፈት አላህ አስቻለን። መርከዘ ሱመያ በ2015 ታህሳስ ወር ላይ ቅራት ጀመረ። እንዳጀማመሩ አንድ ክላስ ቤት ተከራይተን ወደ ሰላሳ የሚጠጉ ሴት ተማሪዎችን በተመላላሽ መርሃ ግብር ማቅራት ጀመር። ብዙ ውጣ ውረዶችና ችግሮች ቢያጋጥሙንም የልጆቹ የቅራት ፍላጎታቸው እኛን ስላስደሰተን በአቋማችን ላይ ጽንተን ለመጠናከር ወሰን። በዚህ ጠባብ አንድ ክፍል ውስጥ እነኚህን ወደ ሰላሳ የሚጠጉ ተማሪዎችን ለአንድ ወር አካባቢ ካሰማር ካቀራናቸው በኋላ ወደ ሰፋ ያለ ግቢ ለመዘዋወር ቻል። ይሁን እንጂ እንደ አዲስ መርከዝ አካበታችን የቤቱን ክፍያ፣ ለተማሪዎች የሚያስፈልጋቸውን ቁሳቁሶች፣ መርከዙ የሚያስፈልገውን ነገር ለማሟላት ተቸገረ ነበር። አንዳንድ ወንድሞችና እህቶች የያዝኑን ዓላማ ማድረግ የያዝኑን ጥረት ማየታቸው ድጋፍ ለማድረግ ፈቃደኛ ነበሩ። ባቲ ከተማ የእህቶች የቁርአን ህይወት በከተማው ላይ ስላልነበር እንዲሁም የባቲ ማህበረሰብ ለቁርአን ሒፍዝ ጥሩ አመለካከት ስለነበረው ተማሪዎችን ለማግኘት ብዙ አልተቸገርንም ነበር። መርከዘ ሱመያ በቋሚነት አርባ ተማሪዎችን በቁርአን ሒፍዝ፣ በተጅዊድ፣ በተርቢያ እንዲሁም በተለያዩ ሃይማኖታዊ ትምህርት አዘል ኪታቦች ሲያስተምር ቆይቶ በዛሬዋ ቀን እነሆ የአንደኛ የዙር ተመራቂ ተማሪዎችን ለማስመረቅ ይህን ደማቅ ፕሮግራም አዘጋጅቷል። መርከዘ ሱመያ በአዳሪ መርሃ ግብር የሴቶች ሑፋዞችን የመቅራት ዓላማን ይዞ እየተንቀሳቀሰ ይገኛል። ይህ መርከዝ ሰፋ ባለ መልኩ ለልጆች፣ ለወጣቶች ብለውም ለትላልቅ ሰዎች የቁርአንና ሃይማኖታዊ ትምህርቶችን ለማሰማር ዓላማን አንግቦ የተነሳ ነው። ብዙ ጊዜ አብዛኛው ሴቶች እህቶቻችን የድንግንዛቤ ስለሌላቸው ያንን ነገር ለመቅረፍ ለማሰካከል፣ ይህ መርከዝ እየጣረ እንደመሆኑ ልጆቻችሁንና እህቶቻችሁን እዚህ መርከዝ በማስገባት እንዲሁም የገንዘብ የቁሳቁስ እጥረት ስላለበት በቻላችሁት አቅም ይህን መርከዝ ትልቅ ደረጃ ለማድረግ ሁላችሁም ድጋፍ እንድታደርጉ ዘንድ ስንል ጥሪ እናስተላልፋለን። መርከዝ ሱመያ አሁን ላይ የቦታ መቅሪያ ክፍሎች እንዲሁም የገንዘብ እጥረቶች ስላሉበት በአካውንትም ሆነ በአካል መገኘት ድጋፍ ማድረግ እንደምትችሉ ይገልጻል። ይህ መርከዝ ከተከፈተበት ቀን አንስቶ እስካሁን ድረስ በሀሳብ፣ በገንዘብ፣ በጉልበት ከጎናችን ሆናችሁ ስደግፉን ስታበረታቱ ለነበራችሁ ወንድምና እህቶች በመርከዙ ስም ምስጋና አቀርባለሁ። በመጨረሻ ተመራቂ ተማሪዎች እንኳን ለዚህ ታላቅ ቀን አላህ አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ። ስላዳመጣችሁ ያመሰግናለሁ። ወሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ባቲ በጣም እድለኞች ነን፣ በብዙ መልካም ነገር ብዙ በክልላችን ብዙ ነገር ሰላም እንኳን የሌለበት ክልል ያለ ነው። ግን እኛ ሁልጊዜ ለማህበረሰብ እድገት ለማህበረሰብ ለውጥ ሁልጊዜ ተግተናልና በጣም ኩራት ተሰብቶኛል የባቲ ልጅ በመወለዴ። እንደዚሁም ደግሞ ለዚህ ሕዝብ እያበቁትኔ ሁሌ የምናገረው እኛም አቢዘር ብለን ስም የሰየምንላቸው ሁልጊዜም የማረሳቸው ጃኬት ሳይቀይሩ አቢዘር ማድረሳን እስከ ዛሬ ከ20 ዓመት ከ30 ዓመት በላይ ማስተማር የያዙ ውድ ስታዞቻችንን እንዲህ በህዝባቸው ፊት ላመሰግናቸው ወዳለሁ። እንግዲህ ቁርአን የኤቲሞች መከታ ነው፣ የኤቲሞች አለይታ ነው። ቁርአን ለኤቲሞች ትኩረት እንደሰጠው ማንም አልሰጠም። እና ቁርአንን የሚቀሩ የሚያፍዙ ልጆችን እንግዲህ ከዚህ በኋላ አቢዘር አጠናክሮ ይደግፋል። ስለተመረቃችሁ ያው በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። ቢስሚላህ ራሕማን ራሒም

ቤተሰቦች የቁርአን የሴቶች የቁርአን ሕፍዝን የተመረቁን ተማሪዎች እንኳን ደስ ያላችሁ ለማለት ለመጣችሁ ሁሉ ላቅ ያለ ምስጋናዬን በማቅረብ በመቀጠልም ቁርአን ሐፍዛችሁ ለጠረሳችሁ እህቶቼ እንኳን ደስ አላችሁ ለማለት እወዳለሁ። ያው ቁርአን እንደሚታወቀው ቁርአንን መሐፈዝ ቀላል ነገር አይደለም።

እንደሚታወቀው ዛሬ ሴቶች ቁርአን ህብዝ በሚመረቁበት ውስጥ በውስጦቻችን የእኛው እህቶች ሲመረቁ በውስጡ ቤት ውስጥ ሴት ኑሮት ያላስመረቀ ሰው ካለ ለወደፊቱ ግን ትልቅ የሆነ የቤት ስራ መስራት አለበት። እህት ኑሮት እህቱ ያልተመረቀች ዛሬ ወደፊት ላይ እንግዲህ ለሚመጡት አመታቶች በእህቱ ላይ ስራውን መስራት አለበት ማለት ነው። አልሐምዱሊላሂ ረብል ዓለሚን ከሚመረቁት ውስጥ እህት በመኖሬ ደስተኛ ነኝ። ሁላችሁም እህት ሊኖራችሁ ይገባል። እህት ያላችሁ በሙሉ አስሓፍ ብዟቸው። ሴቶች የሁሉም ነገር ትምህርት ቤት ናቸው። ወደፊት ትልቅ መስዑልያ ይጠበቅባቸዋል። አሁን ሐፍዘው ቁርአንን ተምረው እነሱን በጥሩ በሆነ ዲን ካገነባን ወላሂ ቤታችን ያማረ የሚሆን የሚሆነው። ስለዚህ አጠር ያለች ንግግር መልክቴን ማስተላለፍ የምፈልገው ቤት ውስጥ ልጅ ኑሮት ልጁን የማሐሳፍ ሰው በአሁኑ ሰዓት ወላሂ በልጁ ላይ አልተጠቀምም። ልጅ እኛ በህይወት እያለን ከምንገነባቸው መልካም ነገሮች ውስጥ ወለደን ሳሌሕ ተብሉ ከተቀመጡት ውስጥ መልካም ልጅ ስንሞት ዱዓ የሚያደርግልን በህይወት እያለ መልካምን ነገር ሲያስተላልፍ እየሰማን የምንደሰትበት፣ ያኔ ደግሞ ሙተን የሱ ዱዓ የሚደርሰን የሆነን ሰው መገንባት ነው ከኛ የሚጠበቀውና፣ ወላሂ በቁርአን ሰዎችን ማነጽ ሁሉቃቸውን ቁርአን ማድረግ በጣም ተገቢ ነው። ስለዚህ ከኛ ውስጥ እህት ያለው እህቱን ማስተማር ይኖርበታል፣ ቁርአንን መሐፈዝ ይኖርበታል። ልጅ ያለው ልጆቹን መምከር አለበት፣ ወደዚህ ነገር ወደ ቁርአን ማነሳሳት። ሞት ቤት እያደረገ ሰዎችን በሚያነቃቃበት ሰዓት ልጆቹ ራሱ የቁርአን ፍላጎታቸው ይጨምራል። እኔ በዑለማዎች ፊት ለፊት ሁኖ የቁርአንን ፈዲላ መናገር ለኔ ተገቢ አይደለም። ዑለማዎቹ ብዙ ይናገራሉ። ወደፊትም አሁንም የሚናገሩ የሚመክሩን ብዙ ዑለማዎች አሉን። ስለዚህ ለሁላችሁም መናገር የምፈልገው እህቶቻችንን ለወደፊት እናነቃቃቸው፣ ልጆቻችሁን ለወደፊት አነቃቋቸው። ከአሁኑ ሰዓት ጀምሮ ቁርአንን የመማርን ኃላፊነት በቤተሰብ ላይ ጥለናል። ሁላችንም አላህ

ቁርአን ነው ለሙስሊም የሕይወቱ መሪ መልእክቱ ካላህ ነው ከሃያሉ ጌታ አድራሽ ተመርጦ ከመላይኮች ተርታ ጅብሪል ይዞት መጣ ጅብሪል ይዞት መጣ ያላህን አደራ ረሱል ዘንድ አኖረው ካላህ ወዳጅ ጋራ መልእክቱ ረቂቅ ነው ምሉእ ነው ሐሳቡ አውቀው አይዘልቁትም ሺዎች ቢጠበቡ እልፎች ተደምረው ጥራዞች ቢከትቡ የሱን መሳያን ቅጽ አንድም አይገነቡ። የዓለማት ብርሃን የዓለሙ ምሁር ቢማከር ጠቢባን ማንም አይሽረውም የአላህን ቃል ቁርአን። ቁርአን ቃሉን ለሐፈዘው ትዕዛዙን ተግብሮ አፈር አይበላውም ከአፈር ስር ተቀብሮ። ቁርአን ቁርአን ብርሃን ነው ቁርአን ብርሃን ነው ጨለማን ገፋፊ ያን የቀብር ጭንቀት አሻግሮ አሳላፊ። ቁርአን ቁርአን እድያ ነው አውቆ ዕለት ተነሳ የጽልመቱን ግርዶሽ ገፎ የሚያነሳ ቁርአን ቁርአን ዕድያ ነው ካላህ ረበል ወራ በውዴታ ልቆ በክብር ሚያስጠራ ቁርአን ቁርአን ያላህ ቃል ነው የጀሊል ልቅና ምርኩዝ ነው ለዱንያ መንገድ የሚያቀና ቁርአን ቁርአን ጥልቅ ነው ለተረዳው ሰፊ አማኝን በጠቅላላ ወደ ጀነት ገፊ ቁርአን ቁርአን ቁርአንን ለያዘ አጥብቆ ለጸና መቋጫው ጀነት ነው መዳረሻው ጀና ቁርአን መርከዝ ሱመያ አሊፍ ብለዋሉ አሊፍ ብለዋሉ ከቃላት ባሻገር ካንደበት ባሻገር በእምሮ ሊይዙት ይህንን የአላህ ቃል በልብ ሊያሰርጹት በውጥንቅጡ ዓለም ፈሳድ በበዛበት የሴትነት ክብሩ ውሉ በጠፋበት ሳይወጡ ከመስመር ከአላህ ትእዛዝ ርቀው በብልጭልጩ ልጩ ዓለም ሳይረቱ ጸንተው የአላህን ቃል ኪዳን በልቦና አንግበው ኢቅራ አንብብ የሚለውን ትርጉሙን ተረድተው ለቀብር ሸፋዓ ብርሃንን ሽተው ይህን ታላቅ ቁርአን በቃላቸው ይዘው ወዳጅም ጓደኛ እርሱን ብቻ አድርገው የሴትነት ክብሩን አደቡን ጠብቀው በዚህ ታላቅ ቁርአን ደምቀው አሸብርቀው ይኸው በዛሬው ቀን ይታያሉ ደምቀው መርከዝ ሱመያ የአላህን ቃል ኪዳን በአንደበታ ጣፍጠው ያቀራር ዘይቤያቸው ጆሮን አሳልፎ ልብን ያናግራል ድንበር ወሰን አልፎ አላህ ሲሻመርጦ አላህ ሲሻመርጦ ከባሮች አብልጦ በእነሱ ላይ ያደረገው የቁርአንን ክብር፣ በቀንም በማታ በቀንም በማታ አላህን መዘከር በእርግጥ መታደል ነው ከጀሊል መመረጥ የአላህን ቃል ኪዳን የአላህን ቃል ቁርአን በአእምሮ ማስቀመጥ። በጧትና ማታ ውጣ ውረድ አልፈው በጧትና ማታ ውጣ ውረድ አልፈው የዱንያን ስንክሳር ብልጭልጭ ተሻግረው ሳይን በረከኩ ለኢብሊስ ተሸንፈው ነፍስያን በግዞት ምለው አሸንፈው ኢቅራ በሚል መንፈስ ቁርአንን ገልጠው ዛሬ የተመረቁ የአላህን ቃል ቁርአን በቃላቸው ይዘው፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጽናት ታግላችሁ ይኸው አላህ ፈጥዶ ለዚህ ቀን በቃችሁ፣ መርከዝ ሱመያ ፍሬ አፈራችሁ። አሚን በሉ ልመርቃችሁ አላህ በችሮታው በብልሃት ባቅሞ እንዳያደርጋችሁ ሃፍዘው ካቆሙ ቀርተው ከሚሰሩት አላህ አድርጋችሁ፣ ሀፍዘው ከተዉት እንዳያደርጋችሁ። የክብርን ኩታ የክብርን ኩታ የልቅናን ሸማ አላህ አልብሳችሁ፣ የዱንያን ስንክሳር እንዳያታላችሁ። ሸይጧን ሊቀርብ ሲል ከሩቁ ይፍራችሁ፣ ሸይጧን ሊቀርብ ሲል ከሩቁ ይፍራችሁ። ሁሌም ተራመዱ ሁሌም ተራመዱ፣ ይህንን የአላህ ቃል በአእምሮ ይዛችሁ፣ ነገው መልቅያማ ምልጃ ይሁናችሁ። የቀብርን ጨለማ ጽልመት ያንሳላችሁ። በዱንያ ጎዳና በዱንያ ጎዳና ምርኩዝ ይሆናችሁ፣ ለነገው አኼራ ድልድይ ይሆናችሁ። መመረጥን ይሻል መመረጥን ይሻል መወደድን ይሻል መወደድን ይሻል። ከአላህ ከረበና እኛንም ወፍቀን እኛንም ወፍቆን ይሄን ቅን ጎዳና። በቀጣዩ መድረክ እንደምንገናኝ ንኛ ይኖረና፣ ሰላም አለይኩም ወራህመቱላሂ ወበረካቱ።